ሰዎች እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ፍሰትን እናም የደም ዝውውርን ለማሻሻል የሚረዱ መመገብ ያለባችሁን አስራ አምስት ምርጥ ምግቦችን እናም ጥቅሞቻቸውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው ይህ የጤና ትምህርት ታዲያ። በጣም አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት፣ ቀይ ሽንኩርት፣ ቀይ ስር፣ የቤሪ ፍሬዎች፣ የሲትረስ ፍራፍሬዎችና ቅጠላማ አረንጓዴ አትክልቶችን ጨምሮ ሌሎች በርካታ ምግቦች የደም ፍሰትን ለማሻሻል እናም የልብ ጤናን ለመደገፍ ይረዳሉ። ጤናማ የደም ፍሰት እናም የደም ዝውውር ለሰውነታችን እጅግ አስፈላጊ ነው፤ ምክንያቱም ኦክስጅን እና አልሚ ምግቦችን ለማድረስ ይረዳል። ደም ኦክስጅን እና አልሚ ምግቦችን ከሳምባ ወደ ሁሉም የሰውነት ክፍሎች ያደርሳል። ጤናማ የደም ዝውውር እነዚህ ንጥረ ነገሮች ለሁሉም የሰውነት ህዋሳት በበቂ እንዲደርሱ ያረጋግጣል። እንዲሁም የቆሻሻ ምርቶችን ለማስወገድም ይረዳል። ደም ከሰውነት ህዋሳት የሚመጡ ቆሻሻ ምርቶችን በመሰብሰብ ለኩላሊትናም ለጉበት ያስተላልፋል። እነሱም ከሰውነት ያስወግዳሉ። በተጨማሪም የሰውነት ሙቀትንም ለመቆጣጠር ይረዳል። ደም የሰውነት ሙቀትን በመቆጣጠር ረገድ ትልቅ ሚና ይጫወታል። በሽታ መከላከያ ስርዓትንም ለመደገፍ ይረዳል። ደም በሽታ ተከላካይ ህዋሳትን ወደ ተለያዩ የሰውነት ክፍሎች በማጓጓዝ ኢንፌክሽኖችን ለመዋጋት ይረዳል። በተጨማሪም የልብ ጤናንም ለመጠበቅ ይረዳል። ጤናማ የደም ዝውውር ለልብ ጤና በጣም አስፈላጊ ነው። ደካማ የደም ዝውውር ለልብ ድካምናም ለሌሎች የልብ ችግሮች ተጋላጭነትን ይጨምራል። የአካል ብቃት እንቅስቃሴ አቅምንም ለማሻሻል ይረዳል። ጤናማ የደም ዝውውር ለጡንቻዎች በቂ ኦክስጅንን በማቅረብ የአካል ብቃት እንቅስቃሴ አቅምን ያሻሽላል። እንዲሁም ቁስልን በፍጥነትም ለማዳን ይረዳል። ጤናማ የደም ዝውውር ለቁስል ፈውስ አስፈላጊ የሆኑ ንጥረ ነገሮችን ወደተጎዱት አካባቢዎች በማድረስ ቁስሎችን በፍጥነት እንዲድኑ ይረዳል። በተጨማሪም የአንጎል ተግባርንም ለማሻሻል ይረዳል። ጤናማ የደም ዝውውር ለአንጎል በቂ ኦክስጅን እናም አልሚ ምግቦችን በማቅረብ የአንጎል ተግባርን ያሻሽላል በአጠቃላይ ጤናማ የደም ፍሰት እናም የደም ዝውውር ለተሻለ ጤና እናም ድህንነት እጅግ እጅግ በጣም አስፈላጊ ነው ደካማ የደም ዝውውር በበርካታ ሁኔታዎች የሚከሰት የተለመደ ችግር ነው የከባቢያዊ የደም ቧንቧ በሽታ ወይም ደግሞ ፐሪፈራል አርተሪ ዲዚዝ የምንለው የስኳር በሽታ ከመጠን ያለፈ ውፍረት ማጨስናን የሬናውድ በሽታ ደካማ የደም ዝውውር ከሚያስከትሉ በርካታ ምክንያቶች መካከል ጥቂቶቹ ናቸው። ፐሪፈራል አርተሪ ዲዚዝ ወይም ደግሞ የከባቢያዊ የደም ቧንቧ በሽታ ማለት የደም ስሮች በተለይም ለእግሮች የሚያቀርቡት ሲጠቡ የሚከሰት በሽታ ነው። ይህ መጥበብ የሚከሰተው በአትሮስ ከለሮሲስ ምክንያት ሲሆን ይህም በደም ቧንቧዎች ግድግዳ ላይ የኮሌስትሮል እናም ሌሎች የቀባቶች ክምችት ሲፈጠር የሚከሰት ነው እንዲሁም ደግሞ የሬናውድ በሽታ ማለት የደም ስሮች በተለይም በጣቶች በእግር ጣቶች በአፍንጫ እናም በጆሮ ላይ ያሉ ትንንሽ የደም ስሮች ለቅዝቃዜ ወይም ለጭንቀት ከመጠን በላይ ምላሽ ሲሰጡ የሚከሰት በሽታ ነው ይህ ከመጠን ያለፈ ምላሽ የደም ስሮች እንዲጠቡ ያደርጋል ማለት ነው። በዚህም ምክንያት ወደ እነዚህ የሰውነት ክፍሎች የሚሄደው የደም ፍሰት ይቀንሳል። ስለዚህ ደካማ የደም ዝውውር በጣም ከባድ ነው። ደካማ የደም ፍሰትናም የደም ዝውውር በሰውነቱ ላይ የተለያዩ ጉዳቶችን ሊያስከትልብን ይችላል። ከነዚህም ውስጥ ዋና ዋናዎቹን በቅድሚያ ልንገራችሁ። አንደኛ የልብና የደም ቧንቧ ችግሮችን ያስከትላል። ደካማ የደም ዝውውር የልብ ድካም ስትሮክ እናም ለደም ቧንቧ በሽታዎች የመጋለጥ እድልን ይጨምራል። በደም ቧንቧዎች ውስጥ የኮሌስትሮል ክምችት እንዲፈጠር በማድረግ አትሮስከለሮሲስን ሊያባብስ ይችላል። ሁለተኛ ደግሞ ፐሪፈራል አርተሪ ዲዚዝን ያስከትላል። ይህ በሽታ በእግሮች ላይ የደም ፍሰት መቀነስን ያስከትላል። ይህም ወደ ህመም ድክመትናም ቁስለት ሊያመራ ይችላል። በከባድ ሁኔታዎች የእግር መቆረጥም ሊያስፈልግ ይችላል። ሶስተኛ ደግሞ የደም መርጋትን ያስከትላል። ደካማ የደም ዝውውር በደም ስሮች ውስጥ የደም መርጋት እንዲፈጠር ያደርጋል። ይህም የፐልመነሪ ኢምቦሊዝም ወይም ደግሞ በሳንባ ውስጥ የደም መርጋት ወይም ጥልቅ ደመላሽ ቧንቧ ትሮምቦሲስ ወይም ዲፕቬን ትሮምቦሲስ ወደ መሳሰሉ ከባድ ችግሮች ሊያመራብን ይችላል። አራተኛ ደግሞ ቁስላችን በጣም በቀርፋፋ ወይም በዝግታ መልኩ እንዲድን ያደርገዋል። በቂ የደም ፍሰት ከሌለ ቁስሎች ለመዳን ረዘም ያለ ጊዜ ይወስዳሉ። ይህም ለበሽታዎች ተጋላጭነትን ይጨምርብናል። አምስተኛ ደግሞ የመደንዘዝና የመንቀጥቀጥ ስሜት ይከሰታል። በተለይም በእጆችና በእግሮች ላይ የመደንዘዝናም የመንቀጥቀጥ ስሜት ሊከሰት ይችላል። ስድስተኛ፣ ቀዝቃዛ እጆችና እግሮች ነው። የደም ፍሰታችን ሲቀንስ እጆቻችንና እግሮቻችን በጣም ቀዝቃዛ ሊሆኑ ይችላሉ። ሰባተኛ ደግሞ የጡንቻ ቁርጠት ነው። በቂ ኦክሲጅን ወደ ጡንቻዎች ካልደረሰ የጡንቻ ቁርጠት ወይም ደግሞ ቁርጥማት ወይም ህመም ሊከሰት ይችላል። ስምንተኛ ደግሞ የቆዳ ቀለም ለውጥ ነው። ደካማ የደም ዝውውር የቆዳ ቀለም ለውጥን ሊያስከትል ይችላል። ዘጠነኛ ደግሞ የምግብ መፈጨት ችግሮች ነው። ለአንጀት በቂ ደም ካልደረሰ የምግብ መፈጨት ችግሮች ሊከሰቱ ይችላሉ። አስረኛ ደግሞ የአንጎል ችግሮች ነው። ለአንጎላችን በቂ ደም ካልደረሰ የማስታወስ ችግሮች እናም ሌሎች የአንጎል ችግሮች ሊከሰቱ ይችላሉ ማለት ነው። ስለዚህ ጤናማ የደም ዝውውርን መጠበቅ ለጠቅላላ ጤና እጅግ በጣም አስፈላጊ ነው። የደም ዝውውር ችግሮች ብዙውን ጊዜ በመድኃኒት የሚታከሙ ቢሆንም የተወሰኑ ምግቦችን ግን መመገብ የደም ፍሰትንም ሊያሻሽልልን ይችላል ማለት ነው። ስለዚህ የደም ፍሰትንናም የደም ዝውውርን ለማሻሻል የሚረዱ አስራ አምስት ምርጥ ምግቦችን አሁን በዝርዝር እነግራችኋለሁ ማለት ነው። አንደኛ እርድ ነው። እርድ በውስጡ ኩርኩሚን የተባለ ውህር ስላለው የደም ፍሰትንናም ዝውውርን ለማሻሻል ይረዳል። ኩርኩሚን የደም ስሮችን እብጠት ወይም ደግሞ ኢንፍላሜሽን በመቀነስ የደም ፍሰትን ያሻሽላል። እብጠት የደም ስሮችን ሊያጠብና የደም ዝውውርን ሊያስተጓጉል ይችላል። ኩርኩሚን የደም ስሮችን ከጉዳት የሚከላከሉ አንቲኦክሲዳንት ንጥረ ነገሮችን ይዟል። ይህ ደግሞ የደም ስሮች ጤናማ እንዲሆኑ እናም የደም ፍሰት እንዲሻሻል ይረዳል። ኩርኩሚን የደም ስሮችን በማስፋት የደም ፍሰትን ያሻሽላል። ይህ ደግሞ የደም ግፊትን ለመቀነስ እናም የልብ ጤናን ለማሻሻል ይረዳል። ኩርኩሚን የደም መርጋትን በመከላከል የደም ዝውውርን ያሻሽላል። ይህ ደግሞ ከደም መርጋት ጋር ተያይዘው የሚመጡ የልብ ድካምናም ስትሮክን ለመከላከል ይረዳል ማለት ነው። ሁለተኛ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት የደም ዝውውርንናም ፍሰትን ለማሻሻል የሚረዱ በርካታ ውህዶችን ይዟል። አሊሲን በነጭ ሽንኩርት ውስጥ የሚገኝ ዋናው ንቁ ንጥረ ነገር ነው። የደም ስሮችን በማዝናናትና የደም ፍሰትን በማሻሻል ይታወቃል። እንዲሁም የደም መርጋትን በመከላከል የደም ዝውውርን ያሻሽላል። ሃይድሮጅን ሰልፋይድ በነጭ ሽንኩርት ውስጥ የሚገኝ ሌላ ውህድ ሲሆን የደም ስሮችን ለማስፋት ይረዳል። የደም ስሮች ደግሞ ሲሰፉ የደም ፍሰት ይጨምራል። ይህም ለተሻለ የደም ዝውውር አስተዋጽኦን ያደርጋል። ነጭ ሽንኩርት የደም ስሮችን ከጉዳት የሚከላከሉ አንቲኦክሲዳንት ንጥረ ነገሮችን ይዟል። ይህ ደግሞ የደም ስሮች ጤናማ እንዲሆኑ እናም የደም ፍሰት እንዲሻሻል ይረዳል። በአጠቃላይ ነጭ ሽንኩርት የደም ስሮችን በማዝናናት የደም መርጋትን በመከላከል፣ እናም አንቲኦክሲዳንት ንጥረ ነገሮችን በማቅረብ የደም ዝውውርን እናም ፍሰትን ለማሻሻል ይረዳል። ሆኖም ነጭ ሽንኩርት ለሁሉም ሰው የሚስማማ ላይሆን ስለሚችል በብዛት ከመጠቀማችሁ በፊት የጤና ባለሙያን ማማከር ይመከራል። ሶስተኛ ደግሞ ስባማ አሳዎች ናቸው። ስባማ አሳዎች እንደ ሳልመን፣ ማካሬል እናም ሰርድን ያሉ አሳዎች ኦሜጋ ስሪ ፋቲ አሲዶች በውስጣቸው ስላላቸው የደም ዝውውርን እናም ፍሰትን ለማሻሻል ይረዳሉ። ኦሜጋ ስሪ ፋቲ አሲዶች የደም ስሮችን ያሰፋሉ። ኦሜጋ ስሪ ፋቲ አሲዶች የደም ስሮችን በማስፋት የደም ፍሰትን ያሻሽላሉ። ኦሜጋ ስሪ ፋቲ አሲዶች የደም መርጋት እንዳይፈጠር በማድረግ የደም ዝውውርን ያሻሽላሉ። ኦሜጋ ስሪ ፋቲ አሲዶች የደም ግፊትን በመቀነስ የደም ፍሰትን ያሻሽላሉ። ኦሜጋ ስሪ ፋቲ አሲዶች የደም ስሮችን እብጠትን በመቀነስ የደም ዝውውርንም ያሻሽላሉ። ስለዚህ ስባማ አሳዎችን በአመጋገባች ውስጥ ማካተት ለተሻለ የደም ዝውውርናም የልብ ጤንነት በጣም ጠቃሚ ነው። አራተኛ ደግሞ ቀይስር ነው። ቀይስር የደም ዝውውርንና ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮች አሉት። ከነዚህም ውስጥ ዋነኛው ናይትሬት ነው። ቀይ ስር ከፍተኛ መጠን ያለው ናይትሬትን ይዟል። ናይትሬት በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ወደሚባል ውህድነት ይቀየራል። ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ፍሰትን ያሻሽላል። ይህ ሂደት ለተሻለ የደም ዝውውር፣ ለደም ግፊት ቁጥጥርናም ለልብ ጤና አስተዋጽኦ ያደርጋል። ቀይስር አንቲ ኦክሲዳንት ንጥረ ነገሮችን በውስጡ የያዘ ሲሆን፣ ይህም የደም ስሮችን ከጉዳት ለመጠበቅ ይረዳል። ይህ ደግሞ ጤናማ የደም ዝውውር እንዲኖር አስተዋጽኦን ያደርጋል። ቀይስር ፖታሴምና ፎሌት የመሳሰሉ ለልብ ጤና ጠቃሚ የሆኑ ማዕድናትናም ቫይታሚኖችንም ይዟል። ስለዚህ ቀይስርን በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል ማለት ነው። አምስተኛ ደግሞ ተልባ ነው። ተልባ የደም ዝውውርን እናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ከነዚህ መካከል ኦሜጋ 3 ፋቲ አሲዶች ናቸው። ተልባ በተለይ አልፋ ሊኖሌሊክ አሲድ የተባለውን ኦሜጋ 3 ፋቲ አሲድን በብዛት ይዟል። ኦሜጋ 3 ፋቲ አሲዶች የደም ስሮችን በማስፋት የደም ፍሰትን ያሻሽላሉ። እንዲሁም የደም መርጋትን በመቀነስ እናም የደም ግፊትን በመቀነስ የደም ዝውውርን ያሻሽላሉ። ተልባ በውስጡ ሊግናንስ የተባሉ አንቲኦክሲዳንት ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ። ተልባ ከፍተኛ መጠን ያለው ፋይበርንም ይዟል። ፋይበር ደግሞ የኮሌስትሮል መጠንን በመቀነስ የደም ስሮች እንዳይደፈኑ ይረዳል። ይህም የደም ፍሰትን ያሻሽላል ማለት ነው። ስለዚህ ተልባን በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል ማለት ነው። ስድስተኛ ደግሞ ዝንጅብል ነው። ዝንጅብል የደም ዝውውርን እናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ከነዚህ መካከል ጅንጀሮል አንዱ ነው። ይህ ውህድ በዝንጅብል ውስጥ የሚገኝ ዋናው ንቁ ንጥረ ነገር ነው። የደም ስሮችን በማስፋት የደም ፍሰትን ያሻሽላል። እንዲሁም የደም መርጋትን በመቀነስ የደም ዝውውርን ያሻሽላል። ዝንጅብል የደም ስሮችን እብጠት በመቀነስ የደም ፍሰትን ያሻሽላል። እብጠት ወይም ደግሞ ኢንፍላሜሽን የደም ስሮችን ሊያጠብ እናም የደም ዝውውርን ሊያስተጓጉል ይችላል። ዝንጅብል የደም ስሮችን ከጉዳት የሚከላከሉ አንቲኦክሲዳንት ንጥረ ነገሮችንም ይዟል። ይህ ደግሞ የደም ስሮች ጤናማ እንዲሆኑ እናም የደም ፍሰት እንዲሻሻል ይረዳል። በአጠቃላይ ዝንጅብል የደም ስሮችን በማዝናናት የደም መርጋትን በመከላከል እናም አንቲ ኦክሲዳንት ንጥረ ነገሮችን በማቅረብ የደም ዝውውርን እናም ፍሰትን ለማሻሻል ይረዳል። ዝንጅብልን በምግብ ውስጥ መጨመር ወይም ደግሞ እንደ ሻይ መጠጣት ይቻላል። ሆኖም ዝንጅብል ለሁሉም ሰው የሚስማማ ላይሆን ስለሚችል በብዛት ከመጠቀማችሁ በፊት የጤና ባለሙያን ማማከር ይመከራል። ሰባተኛ ደግሞ የቤሪ ፍሬዎች ናቸው። ማለትም እንደ እንጆሪ፣ ብሉቤሪ፣ ራስቤሪ እናም ክራምቤሪ ያሉ የተለያዩ የቤሪ ፍሬ አይነቶች የደም ዝውውርን እናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ቤሪዎች በተለይ አንቶሲያኒን የተባሉ አንቲኦክሲዳንቶችን በብዛት ይይዛሉ። አንቶሲያኒን የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ። እነዚህ አንቲኦክሲዳንት የደም ስሮች እንዲሰፉ እናም የደም ፍሰት እንዲጨምር ይረዳሉ። ቤሪዎች ከፍተኛ መጠን ያለው ፋይበርን ይዛሉ። ፋይበር የኮሌስትሮል መጠንን በመቀነስ የደም ስሮች እንዳይደፈኑ ይረዳል። ይህም የደም ፍሰትን ያሻሽላል ማለት ነው። ቤሪዎች በቫይታሚን ሲም ከፍተኛ ናቸው። ቫይታሚን ሲ ደግሞ የደም ስሮች ጤናማ እንዲሆኑ የሚረዳ ጠቃሚ የሆነ ንጥረ ነገር ነው። ቤሪዎች በቫይታሚን ሲ የበለጸጉ ስለሆኑ የደም ዝውውርን ለማሻሻል ይረዳሉ። በአጠቃላይ ቤሪዎችን በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል። ስምንተኛ ደግሞ ሮማን ነው። ሮማን የደም ዝውውርን እናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ሮማን በተለይ ፖሊፊኖል የተባሉ አንቲኦክሲዳንቶችን በብዛት ይይዛል። እነዚህ አንቲኦክሲዳንትስ የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ። በተለይ የደም ስሮች እንዲሰፉ እናም የደም ፍሰት እንዲጨምር ይረዳሉ። ሮማን ናይትሬትን በውስጡ ይዟል። ናይትሬት በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ወደሚባል ውህድነት ይቀየራል። ናይትሪክ ኦክሳይድ ደግሞ የደም ስሮችን በማስፋት የደም ፍሰትን ያሻሽላል። ይህ ሂደት ለተሻለ የደም ዝውውር፣ የደም ግፊት ቁጥጥር እናም ለልብ ጤና አስተዋጽኦ ያደርጋል። ሮማን የደም መርጋት እንዳይፈጠር በመርዳት የደም ፍሰትን ያሻሽላል። በአጠቃላይ ሮማንን በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል ማለት ነው። ዘጠነኛ ደግሞ የሲትረስ ፍራፍሬዎች ናቸው። የሲትረስ ፍራፍሬዎች እንደ ብርቱካን፣ ሎሚ፣ የወይን ፍሬ እናም መንደሪን ያሉ የደም ዝውውርን እናም ፍሰትን ለማሻሻል የሚረዱ በርካታ ንጥረ ነገሮችን ይዘዋል። እነዚህ ፍራፍሬዎች በተለይ በቫይታሚን ሲ እናም በአንቲኦክሲዳንትስ የበለጸጉ ናቸው። ቫይታሚን ሲ ኮላጅን የተባለውን የደም ስሮች ግድግዳዎችን የሚገነባ ፕሮቲን እንዲመረት ይረዳል። ይህ የደም ስሮች እንዲለጠጡ እናም ጠንካራ እንዲሆኑ ያደርጋል። ይህም የደም ፍሰትን ያሻሽላል። ቫይታሚን ሲ በተጨማሪም የደም ስሮችን ከጉዳት በሚከላከሉ አንቲኦክሲዳንቶች የበለጸገ ነው። የሲትረስ ፍራፍሬዎች እንደ ፍላቮኖይድ ያሉ አንቲኦክሲዳንቶችን ይይዛሉ። እነዚህ አንቲኦክሲዳንቶች የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ የደም ስሮች እንዲሰፉ እናም የደም ፍሰት እንዲጨምር ይረዳሉ። አብዛኛዎቹ የሲትረስ ፍራፍሬዎች ፋይበርን በውስጣቸው ይዛሉ። ፋይበር የኮሌስትሮል መጠንን ለመቀነስ ይረዳል፣ ይህም የደም ፍሰትን ያሻሽላል። በአጠቃላይ የሲትረስ ፍራፍሬዎችን በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል። አስረኛ ደግሞ ዋልነት ነው የደም ዝውውርንና ፍሰትን ለማሻሸል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ዋልነት አልፋ ሊኖሌኒክ አሲድ ወይም ደግሞ ኤኤልኤ የተባለውን ኦሜጋ ስሪ ፋቲ አሲድን በብዛት ይዟል። ኦሜጋ ስሪ ፋቲ አሲዶች የደም ስሮችን በማስፋት የደም ፍሰትን ያሻሽላሉ። እንዲሁም የደም መርጋትን በመቀነስ እናም የደም ግፊትን በመቀነስ የደም ዝውውርን ያሻሽላሉ። ዋልነት ኤል አርጊኒን የተባለ አሚኖ አሲድን ይዟል። ይህ አሚኖ አሲድ በሰውነታችን ውስጥ ናይትሪክ ኦክሳይድ እንዲመረት ይረዳል። ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ፍሰትን ያሻሽላል። ዋልነት ፖሊፊኖል የተባሉ አንቲኦክሲዳንቶችን በብዛት ይይዛል። እነዚህ አንቲኦክሲዳንቶች የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ። ቫይታሚን ኢ የደም ስሮችን ከጉዳት የሚከላከሉ አንቲኦክሲዳንት ንጥረ ነገሮችን ይዟል። ይህ ደግሞ የደም ስሮች ጤናማ እንዲሆኑ እናም የደም ፍሰት እንዲሻሻለም ይረዳል። በአጠቃላይ ዋልነትን በአመጋገባችን ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል ማለት ነው። አስራ አንደኛ ደግሞ ወይን ነው። ወይን በተለይ ቀይ ወይን የደም ዝውውርና ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ከነዚህም መካከል ሬስቬራትሮል አንዱ ነው። ይህ ውህድ በወይን በተለይ በቀይ ወይን ውስጥ በብዛት ይገኛል። ሬስቬራትሮል የደም ስሮችን በማስፋት የደም ፍሰትን ያሻሽላል። እንዲሁም የደም መርጋትን በመቀነስናም የደም ግፊትን በመቀነስ የደም ዝውውርን ያሻሽላል። ወይን በተለይ ፖሊፊኖርስ የተባሉ አንቲኦክሲዳንቶችን በብዛት ይይዛል። እነዚህ አንቲኦክሲዳንቶች የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ። በተለይ የደም ስሮች እንዲሰፉ እናም የደም ፍሰትም እንዲጨምር ይረዳሉ። ወይን በተወሰነ መጠንም ቢሆን ፋይበርን በውስጡ ይዟል። ፋይበር የኮሌስትሮል መጠንን ለመቀነስ ይረዳል። ይህም የደም ፍሰትን ያሻሽላል። ወይን ፖታሲየም የተባለውን ማዕድንን በውስጡ ይዟል። ይህም ለጤናማ የደም ግፊት መጠን በጣም አስፈላጊ ነው። ቀይ ወይን ከነጭ ወይን የበለጠ ሬስቬራትሮልን ይዟል። የወይን ጭማቂም ጥቅሞችን ይሰጣል። ነገር ግን ሙሉ ወይንን መመገብ ተጨማሪ ፋይበርን ይሰጣል። ወይንን በመጠኑ በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል ማለት ነው። አስራ ሁለተኛ ደግሞ ስፒናች ነው። ስፒናች የደም ዝውውርን እናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ስፒናች ከፍተኛ መጠን ያለው ናይትሬትስን ይዟል። ናይትሬትስ በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ፍሰትን ያሻሽላል። ይህ ሂደት የደም ግፊትን ለመቀነስ እናም የልብ ጤናን ለማሻሻል ይረዳል። ስፒናች የደም ስሮችን ከጉዳት የሚከላከሉ አንቲኦክሲዳንቶችንም ይዟል። ይህ የደም ስሮች ጤናማ እንዲሆኑ እናም የደም ፍሰት እንዲሻሻል ይረዳል። ስፒናች በብረት የበለጸገ ሲሆን ይህም ለቀይ የደም ሴሎች ምርት በጣም አስፈላጊ ነው። ቀይ የደም ሴሎች ኦክስጅንን ወደ ሰውነት ህብረ ህዋሳት ያጓጉዛሉ። በቂ የብረት መጠን ጤናማ የደም ዝውውርን ያረጋግጣል። ቫይታሚን ሲ የደም ስሮች ጤናማ እንዲሆኑ የሚረዳ ጠቃሚ የሆነ ንጥረ ነገር ነው። ስፒናች በቫይታሚን ሲ የበለጸገ ስለሆነ የደም ዝውውርን ለማሻሻል ይረዳል። በአጠቃላይ ስፒናችን በአመጋገባችን ውስጥ ማካተት የደም ዝውውርን ለማሻሻልና የልብ ጤናን ለመጠበቅ ይረዳል ማለት ነው። 13ኛ ደግሞ ውሃ ነው። ውሃ ለሰውነታችን እጅግ አስፈላጊ ንጥረ ነገር ሲሆን የደም ዝውውርንና ፍሰትን በማሻሻል ረገድ በርካታ ጥቅሞች አሉት። ውሃ የደም መጠንን በመጠበቅ የደም ዝውውርን ያግዛል። ሰውነታችን በቂ ውሃ ሲኖረው ደም በቀላሉ በደም ሥሮች ውስጥ ይፈሳል። ድርቀት ሲከሰት የደም መጠን ይቀንሳል፣ ይህም የደም ዝውውርን ያደናቅፋል። በቂ ውሃን መጠጣት የደም ስሮች ጤናማ እንዲሆኑ ይረዳል። የደም ስሮች ጤናማ ሲሆኑ ደም በቀላሉ ስለሚፈስ የደም ዝውውር ይሻሻላል ማለት ነው። ውሃ የደም ግፊትን በመቆጣጠር ረገድም ትልቅ ሚናን ይጫወታል። በቂ ውሃን መጠጣት የደም ግፊት እንዳይጨምር ይከላከላል። ከፍተኛ የደም ግፊት ደግሞ የደም ስሮችን በመጉዳት የደም ዝውውርን ሊያስተጓጉል ይችላል። ውሃ የደም መርጋትን የመቀነስ አቅም አለው። በቂ ውሃን መጠጣት ደም እንዳይረጋ ይረዳል። ይህም የደም ዝውውርን ያሻሽላል ማለት ነው። በአጠቃላይ በቂ ውሃ መጠጣት ለጤናማ የደም ዝውውርናም ፍሰት ወሳኝ ነው። አስራ አራተኛ ደግሞ ሽንኩርት ነው። ሽንኩርት በተለይም ቀይ ሽንኩርት የደም ዝውውርንናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በተለያዩ መንገዶች የደም ዝውውርን ያሻሽላሉ። ሽንኩርት በተለይ ኪዩርሲቲን የተባለ አንቲኦክሲዳንትን በብዛት ይዟል። ይህ አንቲኦክሲዳንትስ የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላል። የደም ስሮች እንዲሰፉ እናም የደም ፍሰት እንዲጨምርም ይረዳል። ሽንኩርት የደም ስሮች ላይ የሚከሰትን ብግነትን በመቀነስ የደም ፍሰትን ያሻሽላል። ብግነት የደም ስሮችን በማጥበብ የደም ዝውውርን ሊያስተጓጉል ይችላል። ሽንኩርት የደም መርጋት እንዳይፈጠር በመርዳት የደም ፍሰትን ያሻሽላል። ሽንኩርት የኮሌስትሮል መጠንን በመቀነስ የደም ስሮች እንዳይደፈኑም ይረዳል። ይህም የደም ፍሰትን ያሻሽላል። ስለዚህ ሽንኩርትን በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል። አስራ አምስተኛ ደግሞ ሱፍ ነው። ሱፍ የደም ዝውውርንናም ፍሰትን ለማሻሻል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዟል። ሱፍ ሁለቱንም ኦሜጋ ስሪ እናም ኦሜጋ ሲክስ ፋቲ አሲዶችን ይዟል። እነዚህ ፋቲ አሲዶች የደም ስሮችን በማስፋት የደም ፍሰትን ያሻሽላሉ። እንዲሁም የደም መርጋትን በመቀነስ የደም ዝውውርን ያሻሽላሉ። በሱፍ ውስጥ ያሉ አንቲኦክሲዳንቶች የደም ስሮችን ከጉዳት በመጠበቅ የደም ዝውውርን ያሻሽላሉ እንዲሁም የደም ስሮች እንዲለጠጡም ይረዳሉ። ሱፍ ማግኒዥየም የተባለውን ማዕድንም በውስጡ ይዟል። ማግኒዥየም የደም ስሮችን በማዝናናት የደም ፍሰትን ያሻሽላል፣ የደም ግፊትንም ለመቀነስ ይረዳል። ሱፍ ፋይበርንም በውስጡ ይዟል። ፋይበር የኮሌስትሮል መጠንን ለመቀነስ ይረዳል፣ ይህም የደም ፍሰትን ያሻሽላል። ስለዚህ ሱፍን በአመጋገባችን ውስጥ ማካተት የደም ዝውውርን ለማሻሻል እናም የልብ ጤናን ለመጠበቅ ይረዳል ማለት ነው። ስለዚህ እነዚህን ምግቦች በአመጋገባችሁ ውስጥ ማካተት የደም ዝውውርን ለማሻሻል በጣም ይጠቅማል ማለት ነው። ታዲያ እነዚህን ምግቦች ማካተት በአመጋገባችሁ ውስጥ የደም ዝውውርን ለማሻሻል ቢረዳም ጤናማ የአኗኗር ዘይቤን መከተል አስፈላጊ ነው። አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ፣ ማጨስን ማቆም እናም ጤናማ ክብደትን መጠበቅ የደም ዝውውርን ለማሻሻል ይረዳሉ። ማንኛውም የጤና ችግር ካለባችሁ ደግሞ እነዚህን ምግቦችን ከመውሰዳችሁ በፊት አስቀድማችሁ ሐኪማችሁን ማማከር ያስፈልጋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ፣ አስተያየታችሁ አይለየኝ እላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ።